ሰላም ጤና ይስጥልን፣ የተከበራችሁ የቻናላችን ቤተሰቦች እንደምናላችሁ። ለሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። አርስቶችን በማስቀደም እንጀምራለን። የቀድሞ የሐዋሳ ከተማ ከንቲባ 13 ዓመት ጽኑ እስራት ተፈረደባቸው። በትግራይ ክልል ወቅታዊ ሁኔታ ዙሪያ ከዲፕሎማቲክ ማህበረሰቡ ጋር ውይይት እየተካሄደ ነው። ውይይቱንም የውጭ ጉዳይ ሚኒስትር ጌዲዮን ቲሞቴዎስና የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳ እየተመራ ይገኛል። ዝርዝሩን ይዘነዋል። በሌላ በኩል የትግራይ ክልል ጉዳይ አሳስቦኛል ሲል የአፍሪካ ህብረት አስታውቋል። ሌላኛው መረጃችን ነው። በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም ይገባል ሲሉ የአሜሪካና የአውሮፓ ዲፕሎማቶች አሳስበዋል። ዝርዝር መረጃ ይዘናል፣ ትሰሙታላችሁ። ኤርትራ የፕሬቶሪያውን የሰላም ስምምነት የማፍረስ ፍላጎት የላትም ሲሉ የኤርትራው ማስታወቂያ ሚኒስቴር አስታወቁም። ክቡራን የቻናላችን ቤተሰቦች እስከ ፍጻሜው አብራችሁን ስትቆዩ እነዚህንና ሌሎችን በዝርዝር ትሰማላችሁ። ለቻናሉ አዲስ የሆናችሁ ላይክና ሰብስክራይብ ማድረግ አይዘንጎ ወደ ዝርዝር መረጃዎች አለፍነ። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስትር አስታወቁ። የኤርትራ ጦር በኢትዮጵያ ትግራይ ክልል አለ የሚለውና ተደጋጋሚ የሆነ በተወሰኑ አካላት የሚነሳ ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የመነ ገብረ መስቀል ገልጿል። ሚኒስተሩ አክለው ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሬቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብሏል። በተመሳሳይ ኤርትራ በህወሓት የፖለቲካ አጀንዳዎች ውስጥ የተፈጠረውን የውስጥ ሽቁጫ የማባባስ ፍላጎት የላትም። ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ብሏል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ ፖለቲካ ኃይሎች ሌተቀን የሚያወጡት የማያቋረጥ ግጭት ቀስቃሽ መግለጫዎች አላስፈላጊ ውጥረቱ አባባሽ ምክንያት ሆነው ቀጥለዋል ያሉ ሲሆን፣ ይህ ያለምንም ማወላወል በተንቃራ ሁኔታ መወገዝ አለበት ሲሉም የኤርትራው የመረጃ ሚኒስትር አቶ የመነ ገብረመስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቋል። በትግራይ ክልል ወቅታዊ ሁኔታ ዙሪያ ከዲፕሎማቲክ ማህበረሰቡ ጋር ውይይት እየተካሄደ ነው። የውጭ ጉዳይ ሚኒስቴር በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ውይይት እያካሄደ ይገኛል። ውይይቱ የውጭ ጉዳይ ሚኒስትር ጌዲዮን ቲሞቴዎስ እና የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳ እየተመራ ይገኛል። በመድረኩ ጌዲዮን ቲሞቴዎስ ራሱን ነጥሎ ያወጣው የህወሓት አንጃ የፕሬቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንክፋት መሆኑን ገልጸዋል። በተጨማሪ ምርጫ ቦርዱ ጠቅላላ ጉባኤ እንዲያካሄድ የሰጠውን መመሪያ አለመቀበሉንም አስረድቷል። የፌዴራል መንግስት የፕሬቶሪያው ስምምነት ሙሉ ለሙሉ እንዲተገበር እየሰራ መሆኑን የገለጹት ሚኒስተሩ መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ ነው ብሏል። ዓለም አቀፉ ማህበረሰብም በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን ገዛ እንዲያደርግ ጥሪ አድርጓል። በክልሉ ወቅታዊ የሰላምና ጸጥታ ዙሪያ ማብራሪያ የሰጡት አቶ ጌታቸው ረዳ በበኩላቸው ከቅርብ ጊዜ ወዲህ ራሱን ነጥሎ ያወጣው የህወሓት አንጃ የጊዜያዊ አስተዳደሩ የዕለት ተዕለት ተግባራት ላይ እክል እየፈጠረ መምታቱን አስረድቷል። ዓለም አቀፉ ማህበረሰብና የፌዴራል መንግስት በክልሉ ዘላቂ ሰላም ግንባታ ያላቸው ሚና አጠናቅረው እንዲቀጥ ሲቀጥሉም ጥሪ አቀርቧል። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ከፕሬቶሪያው ስምምነት መፈጸም በኋላ አንጻራዊ ሰላም እየታየበት የነበረው የትግራይ ክልል ሁኔታ የፌዴራል መንግስቱ በፕሬቶሪያው ስምምነት መሠረት ታጣቂ ኃይሎችን ትጥቅ ማስፈታት ኃላፊነቱን በአግባቡ ባለመወጣቱ አካታች የሆኑ የጊዜያዊ ሽግግር መንግስት አለመመሥረቱን ተከትሎ ህወሓት የእርስ በርስ ፍጥጊያ ውስጥ ገብቶ በትግራይ ክልል ውጥረት መንገሱን ይገነዘባል። በእርግጥ ይህ ሁኔታ እንዳይፈጠር በመስጋት የፕሪቶሪያ ስምምነት በአግባቡ ተተግብሮ ዘላቂ ሰላም እንዲሰፍን ደጋግመን ያቀረብነውን ማሳሰቢያ ሳይሰማ በዝምታ ያለፈው ፌዴራል መንግስቱ አሁን ለተፈጠረው ቀውስ ድርሻውን መውሰድ እንዳለበት ሊያውቅ ይገባል ብሏል። ኢዜማ በፓርቲው የውስጥ ጉዳይ ላይ የትኛውንም አስተያየት የመሰጥ ፍላጎቱ የለውም። ሆኖም በህወሓት ውስጥ የተፈጠረውን የውስጥ የስልጣን ሽኩቻ ተከትሎ በክልሉ ያሉ የታጠቁ ኃይሎች እየዱበት ያለው ግጥር ግጭት ቅስቃሽ ህገወጥ እንቅስቃሴ ግን በጠቅላላው እንደ ሀገር በተለይ ደግሞ በትግራይ ክልል ውስጥ በሚገኙ ንጹሐን ዜጎች ላይ የሚያመጣውን ምጣኔ ሀብታዊ፣ ማህበራዊ ብሎ የሰላምና የደህንነት አስከፊ አደጋ በቅጡ እንረዳለን ሲል አሳስቧል። ይህ የትግራይ ክልል ጉዳይ አሳስቦኛል ሲል የአፍሪካ ኅብረት አስታወቀ። የአፍሪካ ኅብረት ባወጣው መግለጫ በትግራይ ያለውን ሁኔታ እየተከታተለ እንደሆነ በመግለጽ የክልሉ ሰላምና መረጋጋት ወሳኝ እንደሆነ ገልጿል። ሁሉም አካላት ከግጭት በመቆጠብ ውይይት እንዲያደርጉና በፕሬቶሪያ ስምምነት መሰረት እንዲገዙ ህብረቱ አሳስቧል። ለፕሬቶሪያ ስምምነት መገዛት የተገኘውን ሰላም ለመጠበቅና ለዘላቂ የሰላም ግንባታ እርቅና ልማትን የሚደግፍ ሁኔታ ለመፍጠር ወሳኝ መሆኑንም ገልጿል። ከዚህ ባለፈ ህብረት ለስምምነቱ ትግበራ የማይቋረጥ ድጋፍ እንደሚቀጥልም አስታውቋል። በሌላ በኩል ፈረንሳይ ዜጎቿ ከትግራይ ክልል እንዲወጡ አሳስባለች። የሀገሪቱ ውጭ ጉዳይ ሚኒስትር ባወጣው መግለጫ በኢትዮጵያ ትግራይ ክልል ያለው አለመረጋጋት እየተባባሰ በመሆኑ ፈረንሳውያን ወደ ትግራይ ከመጓዝ እንዲቆጠቡ እንዲሁም አስቀድመው እየገቡ ካሉ በአስቸኳይ እንዲወጡ አሳስቧል። በትግራይ ክልል በህወሓት የእርስ በርስ ክፍፍል ምክንያት አለመረጋጋት እየተከሰተ ሲሆን በነ ደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የሚመራው ክንፍ ላይ መፈንቀለ መንግስት እየፈጸመ ይገኛል ብሏል። ሱዳን ከኬንያ የሚገቡ ምርቶች ላይ ማዕቀብ መጣሏ ተገለጸ። ኬንያ ለፈጥኖ ደራሽ ኃይሉ ድጋፍ ሰጪ ታጣቂ ቡድንና አጋሮች ስብሰባ አመቻችታለች በማለት ማዕቀቡን መጣሏን ሱዳን አስታውቃለች። ይህ የሱዳን ካቢኔ ውሳኔን መሰረት በማድረግ በባህርም ሆነ በየብስ እንዲሁም በአየር የኬንያ ምርቶች ወደ ሀገሪቱ እንዳይገቡ ጥብቅ የሆነ ቁጥጥር እንደምታደርግ ነው የተገለጸው። የሱዳን የንግድና አቅርቦት ሚኒስቴር ውሳኔው የሱዳንን ብሔራዊ ጥቅምና ደህንነት ለማስጠበቅ የተወሰደ ወሳኝ እርምጃ ብሎታል። ኬንያ በሱዳን ስለተጣለባት የምርቶች እገዳ እስካሁን የሰጣችው ምላሽ የለም። ኬንያ ከሱዳን መንግሥት ጋር እየተዋጋ ለሚገኘው የፈጥኖ ደራሽ ኃይል የተለያዩ ድጋፎችን ታደርጋለች በሚል በሱዳን ተደጋጋሚ ክሶች ይቀርቡበታል ሲል ሱዳን ትሪቡን አስነብቧል። በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአሜሪካና የአውሮፓ ዲፕሎማቶች አሳሰቡ። ዲፕሎማቶቹ በትግራይ ክልል ያለው ወቅታዊ ሁኔታም አሳሰቢ መሆኑን ተናግሯል። በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአውሮፓና የአሜሪካ የቀድሞ ዲፕሎማቶች አሳስበዋል። በጆ ባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ፓይተን ኖፍ እና የቀድሞው የአውሮፓ ሕብረት የምስራቅ አፍሪካ ልዩ ተወካይና በአሁኑ ወቅት የቀይ ባህር የጥናት ማዕከል ሊቀመንበር የሆኑት አሌክሳንደር ሮንዶስ በሁለቱ ጎረቤት ሀገራት መካከል የሚታየውን ውጥረት አስመልክተው ፎሬን ፖሊሲ መጽሔት ላይ ሀሳባቸውን አስፍሯል። በ2022 መገባደጃ ላይ የኢትዮጵያ መንግስትና የትግራይ ኃይሎች የጦርነት ማቆም ስምምነት ከተፈራረሙ መጋቢት አጋማሽ ሁለተኛ ዓመቱን ይይዛል ብሏል። በደቡብ አፍሪካ የተፈረመው የጦርነት ማቆም ስምምነት ብዙም ሳይቆይ በህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል በሚመራው ቡድን እና በጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ መካከል የተፈጠረው ክፍፍል እየተባባሰ ይገኛል። ከሶስት ቀናት በፊት የጊዜያዊ አስተዳደሩ ፕሬዚዳንት ከደብረ ጽዮን ቡድን ጋር በመመሳጠር በጊዜያዊ አስተዳደሩ ላይ አሲረዋል በማለት የከሰሷቸውን ሶስት ከፍተኛ የጦር አዛዦች ከስልጠናቸው እንዲነሱ ትዕዛዝ መሰጡን ዲፕሎማቶቹ በጽሑፋቸው ዳስሰዋል። ዓለም በሰፊው አጉራዊና ዓለም አቀፋዊ ስርዓት አልበኝነት እየጠናተች በምትገኝበት በዚህ ወቅት በትግራይ ያለው የፖለቲካና የጸጥታ ሁኔታ መበላሸት በኢትዮጵያና ኤርትራ መካከል ጦርነት ሊያስከትል እንደሚችልም አሳስቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የክልሉን ወቅታዊ ሁኔታ አስመልክቶ በሰጡት ጋዜጣዊ መግለጫ አንዳንድ ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እንዳላቸው እናውቃለን ሲሉ መናገራቸው ይታወሳል። እንዲህ ያለው ሁኔታ የሱዳንን ጨምሮ በአካባቢው ያሉ ጦርነትና ግጭቶችን በማባባስ እንዲሁም ተጨማሪ አለመረጋጋት እንዲፈጠር በማድ በማድረግ ዓለም አቀፍ ሰደድ እሳት ሊፈጥር ይችላል ሲሉም ዲፕሎማቶቹ ተናግረዋል። በባሕረ ስላጤው ሀገራት ቀይ ባህር ለመቆጣጠር የሚደረገው ፉክክር በአፍሪካ ቀንድ ሁኔታዎች ላይ የራሱ የሆነ ተጽዕኖ ሊያሳርፍ ይችላል። በትግራዩ ጦርነት ወቅት የኤርትራ መንግስት መሳተፉ ቢገለጽም በፕሬቶሪያው የሰላም ስምምነት ላይ የፕሬዚዳንት ኢሳያስ አፈወርቂ መንግስት እንደ አንድ ፈራሚ አካል አልተሳተፈም። በሁለቱ ዲፕሎማቶች ጽሑፍ መሰረትም ከዚህ ጊዜ በኋላ በአዲስ አበባና አስመራ መካከል አለመተማመንና ጥርጣሬ ሰፍኗል። አዲስ አበባ የፕሬቶሪያውን ስምምነት በማፍረስ ትግራይን በማጠራመስና በሌሎች ኢትዮጵያ ውስጥ ታጣቂ ቡድኖችን ትደግፋለች በሚል በአስመራ ላይ ወቀሳት ስታቀርብ ኤርትራ በበኩሏ የኢትዮጵያ በቀይ ባህር ወደብ ላገኘ ጥያቄ በአሰብና ምጽዋ ወደብ ላይ አዛዥ መሆን ከመፈለግ የመነጨ ነው ትላለች። በሁለቱም በኩል ያሉ የቃላት ምልልሶችና የጦርነት ዝግጅቶች በሀገራቱ መካከል ጦርነት ሊያስከትል እንደሚችል አመላካች ናቸው ተብሏል። በመሆኑም በትግራይ በሚገኘው ክፍፍል የሚፈጠረው የእርስ በርስ ግጭትም ሆኖ በኤርትራና በኢትዮጵያ መካከል የሚከሰት ጦርነት በአካባቢው ብቻ ተወስኖ እንደማይቀር ዲፕሎማቶቹ አስጠንቅቀዋል። ሱዳን በእርስ በርስ ጦርነት እየጠናተች ነው። ሶማሊያ ከአልሸባብና ከሌሎች አክራሪ ኃይሎች ጋር በመታደርገው ጦርነት ለብቻ የጸና መንግስት ማስተዳደር ተስኗታል። ከኤርትራ የባህር ዳርቻ 289 ኪሎ ሜትር ርቀት ላይ የየመኑ ሀውቲ በቀይ ባህር ላይ ጥቃት መሰንዘሩን ቀጥሏል። በኢትዮጵያና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የሚያድግ ከሆነ ሰሜን ምስራቅ አፍሪካንና በጂኦፖለቲካዊ ጠቀሜታ ወሳኝ የሆነውን ቀይ ባህር ላይም ችግር ሊጋረት ይችላል። በመሆኑም በአካባቢውና ባህሩ ላይ ፍላጎት ያላቸው የባህረ ስላጤው ሀገራትና አሜሪካ ይህ ከመሆኑ በፊት ጣልቃ በመግባት ፍጥጫው የሚበርድበትን መንገድ እንዲፈልጉ የአሜሪካና የአውሮፓ የአፍሪካ ቀንድ ልዩ መልእክተኞች አሳስበዋል። ክቡራን የቻናላችን ቤተሰቦች ለሰዓቱ ያልናቸው መረጃዎች እነዚህን ይመስሉ ነበር። ቻናሉን ሰብስክራይብ አድርጎ እያልነ በሌላ ዝግጅት እስከነገናኝ ድረስ በያላችሁበት ምድር ዳርቻ ሰላማችሁ ይብዛለን።